ቀላሉ ከዛሬ ጀምሮ የፋሲል ከነማን የስፖርት ክለብ ትጥቆች ደጋፊዎች የትኛውም አለም ላይ ሆነው ኦርደር ማድረግ ይችላሉ ማለት ነው። ሶ ከተማ ውስጥ ሲሆን እራሳችንን ዴሊቨር የምናደርገው ከከተማ ውጭ ሲሆን ደግሞ፣ ከኢትዮፖስት ጋር ኦሬዲ እየሰራን ስለሆነ በኢትዮፖስት በኩል የትኛውም ክፍለ ሀገር ላይ ኦርደር ቢያደርጉ ዴሊቨር እናደርጋለን ማለት ነው ክፍለ ሀገራት ላይ ብቻ ሳይሆን ከሀገር ውጭም የትኛውም አለም ላይ ሆነው ኦርደር ማድረግ ይችላሉ። ሶ ያንንም በኢትዮ ፖስት በኩል ፋሲሊቴት የምናደርግ ይሆናል ማለት ነው። ሶ እንግዲህ ይሄ አግሪመንት በተለይ የፋሲል ከነማ የስፖርት ክለብ ደጋፊዎች በጣም በቀላሉ የፋሲል ከነማን የስፖርት ክለብ መርቸንዳይዞች የትኛውም ቦታ ላይ ሆነው በቀላሉ ማዘዝና ማግኘት ይችላሉ የሚያስችላቸው ትልቅ አግሪመንት ነው። ለዛሬ ቀን በመድረሳችን በቲና ማርት ስም በጣም ከፍተኛ ላቅ ያለ ደስታ ተሰምቶኛል። በቀጣይ ንግግር እንዲያረጉ ቀጣይ ንግግር እንዲያደረጉ አቶ ማሩን ነው የምጋብዘው ማለት ነው አመሰግና። እንደምን ዋላችሁ። ያው የዛሬ ፕሮግራማችን ከወጣቱ ቲና ማርት ጋር የጋርዮች ስምምነት ለመፈራረም ነው። ፋሲል ከነማ በጣም በመላው ዓለም ብዙ ደጋፊዎች ያሉት ክለብ ነው። በመላው ዓለም ስል አሜሪካም፣ እስራኤልም ሁሉም ቦታዎች ላይ ብዙ ደጋፊዎች ያሉት ስለዚህ፣ እነዛ ሁሉ ደጋፊዎቹ ደግሞ የክለቡን መለያ ይፈልጋሉ። በቀላሉ የሚፈልጉትን ትጥቅና ሌሎች ጥቅማጥቅሞች ሌሎች አክሰሰሪዎች ለማግኘት እንዲችሉ በቀላሉ ማግኘት የሚችሉበት አንዱ መንገድ ምንድን ነው? አሁን ቲናማርት ይዞት የመጣው የኢኮመርስ አገልግሎት የበለጠ ሁለታችንም ተጠቃሚ አድርገናል። ከአሁን በፊት ያን ያክል ክለቡን ሊደግፉ የሚችሉ ደጋፊዎቻችንም በቀላሉ ማሊያውን እንዲያገኙ የሚችሉበት እድል በጣም ጠባብ ነበር፣ ነገር ግን ይህን አቅልሎልናል። ስለዚህ ቲናማርትም በዚህ ዘርፍ የሚያድግበት እኛም ደጋፊዎቻችን በቀላሉ አግኝተን እነሱ የሚጠቀሙ እኛም ልንጠቀም የምንችልበት ሰፊ ድል የሚፈጥር የስምምነት ፊርማ ነው ዛሬ የምናደርገው። እያየን ደግሞ ሌሎች ስምምነቶች ሊኖሩን ይችላሉ። ያው ዘመኑ የቴክኖሎጂ ነው። ቴክኖሎጂን በአግባቡ መጠቀም ደግሞ የበለጠ ፋይናንሻሊም ራስን ብራንድን ከፍ ለማድረግም ትልቅ ጠቀሜታ አለው። በዛ ልክ በጋራ ብዙ ነገሮችን እንሰራለን ብዬ አስባለሁ። ይህን ፕሮግራም በዚህ አጋጣሚ ተገኝቼ እኔም የመክፈቻ ንግግር እንዳደርግ ስለተጋበዝኩ በጣም አመሰግናለሁ። ጊዜ ስትልኝ የሰራቸው ስራዎች ግን በጣም አስገራሚ ናቸው። ከግዙፍ ትልልቅ ካምፓኒዎች ጋር የአጋርነት ስምምነቶችን ተፈራርሞ እየሰራ ይገኛል። የኢትዮጵያው ቨርዥን አሊባባና አማዞን ማለት ነው። የተለያዩ የቤት ውስጥ ግብአቶችን ሳይቀር እያንዳንዱ በህይወታችን ውስጥ አስፈላጊ የሆኑ ቁሶችን ባለንበት ቦታ እኛ ብዙ መንገላታት መዞር ሳይጠበቅብን ኦንላይን በቲናማርት አፕሊኬሽን እና ዌብሳይት ብቻ ገብተን በማዘዝ ባለንበት እያደረሰ እንዲገኛልና አማዞን እና አሊባባን በቲናማርት ቨርዥን ያመጣልን ካምፓኒ ነው። በወጣቱ ስራ ፈጣሪ ዘድን በአጭር ጊዜ ተቋቁሞ እንግዲህ ኢትዮ ፖስትን እና ኢትዮ ቴሌኮምን ከመሳሰሉ ትልልቅ ካምፓኒዎች ጋር እየሰራ ያለ ዲጂታል ኢትዮጵያን እውን ለማድረግ በአጭር ጊዜ በኩሉን እያገዘ ያለ ነው። ፋሲል ከነማን ስንመለከት እውነት ለመናገር ኢትዮጵያ ውስጥ ከነፍሳቸው በላይ ክለባቸውን የሚወዱ የሚደግፉ ደጋፊዎች አሏቸው ብለን በቀዳሚነት ከምንጠቅሳቸው ክለቦች ፋሲል ከነማ ነው። ማንም ጥያቄ አያነሳም እዚህ ላይ በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ በጣም ጠንካራ ፋንቤዝ ወይም የደጋፊ መሰረት ካላቸው ክለቦች መካከል አንዱ ፋሲል ከነማ ነው። የፋሲል ከነማን ለየት የሚያደርገው በዲያስፖራውን በጣም በርካታ ደጋፊዎች አሉት። በመላው ዓለም በአውሮፓ፣ በአሜሪካ፣ በእስራኤል ጭምር የክለቡን መለያ ለብሰው ጨዋታ ባለው ቁጥር ቨርቹዋል የሚደግፉ በርካታ ደጋፊዎች አሉት ፋሲል ከነማ። እነዚህ ደጋፊዎች ቡድናቸውን ማገዝ ይፈልጋሉ። በቡድናቸው መለያ እና በቡድናቸው ቁሳቁስ መዋብ መድመቅ ይፈልጋሉ። ጥያቄው እንዴት ነበር፣ ከየት እናገኝ ነበር። አማራጩ አሁን በዚህ ስምምነት መሰረት ከዛሬ ጀምሮ ተከፍቷል ማለት ነው። ወደ ዋና ወደ እለቱ ፕሮግራማችን ነው የምንሄደው። ዋናው የስምምነት የአጋርነት ፊርማ ስነስርዓታችንን እንከውናለን ማለት ነው። እንግዲህ ተወካዮቹ ከሁለቱም ተቋማት አቶ አብዮት እንደዚሁ አቶ ይዘድን ሁለታችሁም ወደ ተዘጋጀላችሁ ቦታ አመታችሁ የዕለቱን ዋናውን ፕሮግራም እንድትከውኑልን በአክብሮት ጋብዘናል። ከቲና ማርት ውል ስምምነት አድርገናል በዋነኝነት ከቲና ማርት ጋር ያደረግነው የውል ስምምነት እንግዲህ እንደሚታወቀው ፋሲል ከነማ በሀገር ውስጥ ከሀገር ውጭም በሚሊዮን የሚቆጠር ደጋፊ ያለው ስፖርት ክለብ ነው ነገር ግን ከዚህ በፊት ለደጋፊዎቻችን የመጫወቻ ማሊያ ወይም ደግሞ የደጋፊ ማሊያ የምናደርሰው በመሸጫ ሱቆቻችን ውስጥ ብቻ ነበርና በምንፈልገው ልክ ተደራሽ አልነበረም እስፔሻሊ ከአገር ውጭ ለሚገኙት የፋሲል ቤተሰቦች ማሊያዎቻችን በክለቡ ስታንደርድ ማቅረብ ያልቻልንበት ሁኔታ ነው የነበረው። አዲስ አበባ እንግዲህ ያለው የቆዳ ስፋት አኳያ ያለና አንድ ሱቅ ነው ቤት ለቤት ማድረስ ያልተቻለበት ሁኔታ ነው ያለና እንግዲህ ደጋፊዎቻችን በሀገር ውስጥም ከሀገር ውጭ የሚያሉ ደጋፊዎች የፋሲል ከነማ ደጋፊ የሆኑትም ያልሆኑትም፣ አጠቃላይ ስፖርት ቤተሰቡ ማሊያው ተወዳጅ ማሊያ ነው። ያን ማሊያ በቀላሉ የሚያገኙበትን ፕላትፎርም መሰረት በማድረግ የተፈራረምንበት ኢንፎርማ ስነስርዓት ነው። እውነት ነው እንግዲህ ፋሲል ብዙ ደጋፊ ያለው ስፖርት ክለብ ነው ብለን አለኝ። ነገር ግን በየአመቱ እያሳተምን የምናቀርበው ማሊያ በጣም ትንሽ ነው። አንዱ ምክንያት ተደራሽ ማድረግ ስላልቻልን ነበርና፣ ኖርማሊ ኢትዮጵያ ውስጥ ያለውንም በመላው ዓለም ያለውን ደጋፊ የስፖርት ክለቡ ገንዘብ ለማድረግ የዛሬው የፊርማ ስነስርዓት ትልቅ አጋዥ ነው ያገለግለናል፣ እናስባለን። እንግዲህ በእኔ ባለ መረጃ የመጀመሪያዎቹ ስፖርት ክለቦች ናቸው። እንግዲህ ለደጋፊዎቻችን በኦንላይን የማሊያ ሽያጭ እያቀረብን ያለ ነው። ይሄ ደግሞ ክለቡን የመጀመሪያ ያደርገዋል። ሁለተኛ ደጋፊዎቻችን ባሉበት ቦታ ላይ ኢትዮጵያ ውስጥ በየትኛው ክፍለ ሀገር በየትኛው ክልል የሚገኙ ደጋፊዎቻችን በቀላሉ ከኢትዮ እንግዲህ ቲና ማርት ከኢትዮ ፖስት ጋር አብሮ የሚሰራ ድርጅት ነው። በቀላሉ በኢትዮ ፖስት አመካኝነት ደጋፊዎቻችን ማሊያ ያገኛሉ። ስፖርት ክለቡም በቀላሉ ከደጋፊዎቻችን የሚፈልገውን የማሊያ ሽያጭ ገንዘብ ያገኛል ማለት ነው። እንግዲህ የመጀመሪያችን ማሊያ ነው ይሸጥነው ያለ ነው። እንግዲህ ቲናማርት ጥሩ አጋጣሚ፣ ጥሩ ፕላትፎርም ይዞልን የቀረበው ያን ፕላትፎርም ተጠቅመን ሌሎች ቁሳቁሶችንም ደጋፊዎቻችን እስከጠየቁ ድረስ ወይም ደግሞ ለደጋፊዎቻችን መቅረብ አለባቸው ገንዘብ ያመጣሉ የምናስባቸው ነገሮች ሁሉ በመላው ዓለም በመላው ኢትዮጵያ ላይ የሚገኙ ደጋፊዎቻችን በቲና ማርክ በቲና ማርት አማካኝነት ለገበያ እናቀርባለን። እኛ አመሰግናለሁ ሶ በመጀመሪያ በጣም ለቲና ማርት ልዩ የሆነ ቀን ነው። ኦፍ ኮርስ ለፋሲል ከነማም ልዩ የሆነ ቀን እንደሚሆን አንጠራጠርም። ዛሬ የተፈራረም ነው የአጋርነት ስምምነት። የቲናማርት የኢኮመርስ ፕላትፎርም እንደሆነ ይታወቃል። ማንኛውም ከስተመር ቲናማርት ላይ ሊስት የተደረጉ ፕሮዳክቶች ሀገር ውስጥም ከሀገር ውጭ የተለያየ አለም ላይ ሆኖ ሀገር ውስጥ ኔርሊ ወደ አስር የሚጠጉ የክፍያ አማራጮች ቴሌብርን ጨምሮ ካሾን ዴሊቨሪ ጭምር አቬሌብል የሆነበት ና ከሀገር ውጭ በዴቢት ካርድ በክሬዲት ካርድ እንዲሁም ደግሞ በፔፓል መክፈል የሚቻልበት የኢኮመርስ ፕላትፎርም ነው። ሶ ፊዚካል ፕሮዳክቶች ነው የምንሸጠው። ከዚህ መካከል ደግሞ ዋነኛው ፎከሳችን የሆነው ስንጀምርም ደግሞ ፎከስ ስናደርግበት የነበረው የልብስ ካታጎሪ ላይ ከፋሲል ከነማ ጋር ደግሞ ዛሬ ያደረግነው ስምምነት የፋሲል ከነማ የስፖርት ክለብ የደጋፊዎች ትጥቅን ማሊያን ማለት ነው በሀገር አቀፍ እንዲሁም በአለም አቀፍ ደረጃ በቀላሉ ኦርደር እንዲደረግ እንዲሁም ደግሞ ኦርደር ከተደረገ በኋላ በቀላሉ የትኛውም አለም ላይ ዴሊቨር ለማድረግ ነው ስምምነቱ የተፈራረም ነው ማለት ነው። ሶ ከተማ ውስጥ ጠዋት ኦርደር ቢያደረጉ ከሰዓት ዴሊቨር እናደርጋለን። እንዲሁም ደግሞ ከሀገር ውጭ ሲሆን ደግሞ ኢትዮፖስት ጋር ነው የምንሰራው። ሶ ኢትዮፖስት ዴሊቨር ማድረግ በሚችልበት ፍጥነት ዴሊቨር እናደርጋለን ማለት ነው። ሶ በቀላሉ በሀገር አቀፍ እንዲሁም በአለም አቀፍ ደረጃ ይህንን የደጋፊ ማሊያ በቴክኖሎጂ እንዲቀርብ ነው ያደረግ ነው ማለት ነው። ሶ ይሄንንም ከስተመሮች አሁን እንዴት ነው ማግኘት የሚችሉት? ደጋፊዎች በቀላሉ የቲና ማርት አፕሊኬሽንን ከአፕስቶር ወይም ከፕሌይ ስቶር በማውረድ ኦር ደግሞ ጀስት ቲና ማርት ዶትኮም ብለው ወደ ዌብሳይታችን በመግባት እነዚህን ትጥቆች ማግኘት ይችላሉ፣ ኦርደር ማድረግ ይችላሉ ማለት ነው በጣም በቀላሉ ፔይመንቱን በቀላሉ ፋሲሊቴት አድርገናል። ሎጂስቲክሱ በጣም ሲምለስ አድርገናል። በተጨማሪ ደግሞ በሳይዝ ምክንያት በተለያየ ምክንያት የተለያዩ ኮምፕሌኖች ቢነሱ በቀላሉ ሪተርን ማድረግ የምንችልበት ሁኔታ ላይ ነው ያለነው ማለት ነው ሶ በቀላሉ የደጋፊን ማሊያ በቀላሉ በዓለም አቀፍ ደረጃ በቴክኖሎጂ አቬሌብል እንዲሆን ነው ያደረግ ነው። ይሄ ስምምነት ነው የተፈራረም ነው። ኦብቪየስሊ በጣም አፕሪሼት እናረጋለን። በመጀመሪያ በጣም ማድነቅ ምፈልገው እንዲሁም በጣም ማመስገን ምፈልገው የፋሲል ከነማን የስፖርት ክለብ የስራ አመራር ነው ማለት ነው። ምክንያቱም ይሄንን ፕሮፖዛል ፕሮፖዝ ስናረግ ተቀብለውን፣ አዲስ ነገር በተለይ ቴክኖሎጂን ለመልመድ ጊዜው የቴክኖሎጂ ነው ብለው አክሴፕት አድርገውን በጣም በአጭር ጊዜ ውስጥ ወደ ስራ መግባት ምንችልበት ጉመና ላይ በመድረሳችን በመጀመሪያ የፋሲል ከነማ የስፖርት ክለብን የስራ አመራሮች በጣም ከልቤ ማመስገን እፈልጋለሁ። ለቴክኖሎጂ ክፍት ስለሆኑና ጊዜው የሚፈልገው ምን እንደሆነ እንዲሁም ለደጋፊዎች ቤታቸው ድረስ በስልካቸው ለመቅረብ ላደረጉት ተነሳሽነት በጣም ማመስገን እፈልጋለሁ። ከዛ በመቀጠል ኦፍኮርስ ሌሎችም የስፖርት ክለቦች እንደዚህ ፕሮዳክታቸው በአለም አቀፍ ደረጃ አቬሌብል ለማድረግ ሲፈልጉ ቲና ማርት ኦፕን ነው ማለት ነው። ሶ ኦፕንን በደንብ እንሰራለን ብዬም አስባለሁ። ከሌሎች ጋር የጀመርናቸውም አሉ። ፋሲል ከነማ ደግሞ ቀዳሚ ፈርቀዳጅ በመሆኑ በጣም ደስ ብሎ ነው።